እኛ ሰላማችሁን ነው ምንፈልግ። ከምንም በላይ ሌላው ነገር ትርፍ ነው። ሀይሚና ቡራ በአዲስ መጥቶ በሀቤት ማለት ነው ጨረቃዎች እንግዲህ መጣውላችኋል ማለት ነው በጣም ደስ ይላል እንኳን አደረሳችሁ ስብስብ ብለው መተዋል እንግዲህ ቡታጅራ ስላሉ በእነ ሀብ ቤት ተከስተዋል ማለት ነው ሀብም እንግዲህ ትናንትና ከናኔ ጋር አሪፍ ቪዲዮ ሰርቷልና ጨረቃው እንግዲህ ዛሬ መጣለች ከብሩ ጋ ማለት ነው እና በእነ ሀብ ቤት ጠብቋቸው እንዲሁም ፍፄም አብሯቸው አለ የምር ፍፄ የው ካሜራማን ስለሚሆን ብዙ ጊዜ ቪዲዮ የለምና ዛሬ ስለየውት ደስ ብሎኛል በጣም ደስ ይላል። ሀይሚ ቆንጆ ደግሞ አምሮበታል ማለት ነው። በጣም ማለት ነው። እና ጎራችን ደግሞ ትንሽ ትክዝ ብሏል። አይ ቲንክ ቤተክርስቲያን ነው ያደሩ ይመስለኛል። እና አይቻለሁ፣ የሆነ ቪዲዮ አይቻለሁ እና ብቻ ደስ ብሎኛል እንደዚህ ሁናችሁ ስትመጡ ነው ደስ የሚለው። የምር እንኳን ያደረሳችሁ ለመለው የክርስትና እምነት ተከታዮች መልካም በዓል እያልኩ እንግዲህ በዓላችን ነገር ነው ማለት ነው። በጣም ደስ ይላል። እግዚአብሔር ይመስገን ስለ ሁሉም ነገር በጣም ማለት ነው ከምንም በላይ እንግዲህ ዛሬ እንጠብቃለን። በነሐቤት እንግዲህ ሀብ ሁልጊዜ ማለት ነው ሀይሚና ወራ ሲጋጩ ምን ሲሉም እንግዲህ ተኮረኮም አላቸው ተብለዋል በቁመት አይደለም እያለ ባለፈው ሀብት ሲያስቀን ነበርና ቁመት ከረዘመም ወንበርም አምጥቼ ቢሆን ኮረኩምሃለው ስነስርአታችሁን ያዙ እያለ ነበር እና ያው ለቀልድ ያክል ነው፣ አትጣሉ፣ ፍቅራቸው ያስቀናል፣ በመሀላቸው ሰው አታስገቡ ለማለት ነው። በጣም ደስ ይላል፣ አሪፍ ምክር እንደሚመክራቸው እንዲሁም ሰርፕራይስ አለ ልበል። ሰርፕራይዝም የሆነ ይኖራል ብዬ አስባለው፣ እርግጠኛ አይደለውም። በሀቤት ሲገኝ እንግዲህ የሆነ ነገር ይኖራል ብዬ አስባለሁ። ሀብም እንግዲህ ወደ መቶ ሺህ ሊገባ ነው፣ እና መቶ ሺህ አስገቡት እስኪ የጨረቃ ቤተሰቦች። የምር በጣም ቆየ ማለት በጣም ቢዚ እንዴት ነው። ቪዲዮ ይሰራሉ ግን ቆይተው ቆይተው ስለሚመጡ ዩቱብ ደግሞ እንዴት ነው ሪኮማይ እንደሚያደርግ በየቀኑ ስትመጡ ነው። እና ሀብትሽን መቶ ሺህ ብታስገቡት የሀይሚና የቡራ ቤተሰቦች ማለት ነው፣ እና ደስ ይለኛል። እንግዲህ ዛሬ በአዲስ ቪዲዮ ነው የምንጠብቅ ደስ ይላል ደስ ብሏቸው ስለመጡ እንግዲህ ትናንት ቦራ በጣም አሪፍ ቪዲዮ ነው የሰራው ስለ ራሱም ተናግሯል ስለ ሀይሚዬም ተናግሯል ማለት ነው ማለት እንዲው የሆነ አንዳንድ ለማስታወስ ያክል ነው እንጂ መድገም አልፈልግም እኔን የምትወቅሱኝ ሰዎች አላችሁ። እኔ ምንም አላረኩም አላጠፋሁም ብሏል ቡራ ማለት ነው። እና እውነት ለመናገር በተሰራው ቪዲዮ እኮ ቡራን ጥፋተኛ ነህ ብለን ምንም እኔ በራሴ ያልኩት ነገር የለም ግን ሀይሚ እየሰራችሁ ያለችው ነገር ትክክል እንዳልሆነ እሷን ዝቅ እያደረጋት ስለሆነ፣ ይሄ ነገር ደግሞ ተመካክራችሁ የምትሰሩ ከሆነ የሴት ልጅ ክብር በማይነካ መልኩ መሆን አለበት የሚል አስተያየት ብቻ ነው እንጂ እንግዲህ የሚሳደቡ ሊኖሩ ይችላሉ። ቡራን ማለት ነውና በጣም የሚሳደቡ ይኖራሉ፣ እያየንም ነው። በጣም ማለት ነው እና ከፍቶት ነበር ትናንት ሆነት ለመናገር እና ምርር እንዳለው የመጨረሻ ስልችት እንዳለው ድክም እንዳለው ለሀይሚም ነግሯታል። እና ሀይሚ ደግሞ እንግዲህ ቡታጅር አንተን ጥዬ ሄርኩት በቃ በጣም ስለደብረኝ ስለከፋኝ፣ ነገሮች ከነገሮች ሲደብረኝ ሲከፋኝ ነገሮችን መሸሽ ነው መማርጠው ለምን ካጠገብ ከሆንኩ ዝም ስለማለል ስለምናገር ከማስቀይምህ ብላ ትነግረዋለች ማለት ነው። በመሀል ደግሞ ከሙሽዬ ጋ ሚስጥረኛ ናቸው ማለት ነው። ሀይሜ ምራት ማለት ነው እና ያወራሉና፣ እንግዲህ እሷም ነይ ብላኝ ነው ብላለች። ደስ ይላል፣ በጣም በአማት መወደድ በባል እናት መወደድ በባል ቤተሰብ መወደድ በጣም ትልቅ ትልቅ እንትን አለው እና ደስ ይላል። ሀይሜ ሰው መውደድ አላት። ቡታጅራ ደግሞ በጣም ነው የሚመቻት፣ ለምን እንደሆነ አላውቅም። ሀይሜ እና ያው ሀገር አይደለ በቃ። ቡታጅራ እንቀመጥ ብላ ነበር እኮ ባለፈው ማለት ነው። ያው ለስራ ስለሆነ ቡራይ ዚማን ቆይ ምናምን ብሎ ነው እንጂ በጣም ነው የሚስማማት። እውነት ለመናገር በጣም ትናንት ረፍት ፈልጋለሁ፣ በጣም ማረ ማረፍ ፈልጋለሁ፣ በጣም ስለከፋኝ ምናምን ብላ ነበር። እንግዲህ አሪፍ ነው በቃ ዛሬ አዲስ ነገር እንጠብቃለን። ያለውን ነገር ያው ሙሉ እንትን ባይሉም ያለውን ነገር እንግዲህ ሀብትሽም ስለሚጠይቃቸው ማለት ነው እና ይነግሩናል ብዬ አስባለሁ። የሚሆን በቃ ሀይሚና ቡራ አንድ ላይ መሆናቸው ብቻ ነው ትልቁ ነገር። ከዚህ በኋላ ቪዲዮ እንኳን ያላለቀ ቪዲዮ ኑሮ ከፋሲል ጋር ቢመጡ ሀይሚና ቡራ ተለያይተው አይመጡም። ገባችሁ? በጣም እያስጠላ የነበረው ሀይሚና ፋሲል ለብቻ ይመጣሉ፣ ፋሲልና ቡራ ለብቻ ይመጣሉ። ይሄ በጣም የሚያስጠላ ፓርት ነበርና ግን አሁን በቃ የፈለገ ቪዲዮ ቢራዘም ምን ቢል ብሩክና ሀይሚ በአንድ ላይ ነው የሚመጡ። ምናልባች ፋሲል ሀይሚ ቅርተውን ስላልተቀበለችው ምናልባች ይቅርተዋን ለመቀበል ብሩክ ጋር አንድ ቀን ይገናኛሉ ብዬ አስባለሁ። ብሩክ እንደተናገረው ፋሲል ምንም ማድረግ እንደሌለበት ነው የተናገረው። ማለት ለስራ መሆኑን በአንደኝነት የተነሳው ፋሲል ነው እርግጠኛ ሲነገር ማለት ነው። ቲክቶክ ላይም ተነግሯል ና ለስራ መሆኑና በቃ መፈተን ብሎ ያመጣው ማንንም ሳይማክር ፋሲል ነው። እዚህ ጋር አሁን ዋናውን ሚና የተጫወተው ጥፋተኛው ፋሲል ነው ማለት ነው እንጂ ሀይሚና ቡራ ነድፈው የሰጡት ነገር አይመስለኝም። ይሄን ይመስላል። ብቻ ግን የሚሆን ይህ ልጆቹ ተፈትነው እያለፉ ነው ያለ ብሩክ። እንግዲህ እኔን ማለት ሀይሚዬን እንድትነቅፉብኝም እንድትሰድቡብኝም በክፉም እንድታዩም ማንም ሰው እንዲናገራት አልፈልግም ብሏል። እኔ ይሄን በተናገረው በጣም ደስ ብሎኛል፣ ትናንት ማለት ነው እና አጭር ቪዲዮም ሰርቻ ያለው ሁሉም ቦታ ሼር ብታረጉት ደስ ይለኛል ማለት ነው እና ምክንያቱም በቃ ማለት ራሱ እንዴት ነው ማለት፣ እንዴት ማድረግ ባለበት። ልክ ከውጭ በሚወረወሩ ነገሮች ሴት አይደለች ሀይሚ። በእርግጥ ራሷን የምትጠብቅ ራሷን የምታስከብር ሀይሚ ነች፣ ግን ቢሆንም ደግሞ በቃ ባል ለሚስቱ ማድረግ ያለበት ነገር እሷ ስታጠፋ እሱ መምከር ሀይሚ ስታጠፋ ደግሞ አይሚን ብሩክ ሲያጠፋ ሀይሚ መምከር በቃ እንደዛ ነው መሆን ያለበት እናውቃለን እኮ ብሩክ የሀይሚ መከታ እንደሆነ እኮ እናውቃለን እንድትማር እንድትበረታታ ብዙ ነገር የሚያደርግ የሚከታተላት የሚቆጣጠራት በጣም በቃ ከቤተሰብ ቅርብ ማን ነው ብሩክ ነው ምክንያቱም ሁሉ ነገር እንደ እናት እንዳባት ሆኖ እንዳለ ሁኖ ግን ደግሞ በቃ አለ አይደል፣ እንደዚህ ችግሮች ሲከሰቱ አለ አይደል፣ በቃ ምንድን ነው ችግሩ ብሎ ያን ነገር ማስቆም ማለት አንድ ባል ማድረግ ያለበትን ነገር ማለት ነው። እና ሀይሚም ደግሞ በቃ እምልሽን ስሚ ተብለሻል፣ ብሩክም ሚልሽን መስማት አለብሽ። ትናንትና እንዳንተ የምሰማው የለም እንዳንተ የማዳምጠው የለም ብላለች። ትክክልና ትሰማዋለች። በእርግጥ ትሰማዋለች። የው አንዳንዴ ፕራንክ ላይ ከባድ ነው። እና በቃ ያ ካላለቀ ሀይሚ አትተውም እንጂ አጥተው ማለት ፕራንክ ከተጀመረ ማለቅ አለበት። ያ ብቻ ነው ችግሩ ስለዚህ ቡራ ሚሊሽን ስም ሀይሚዬ፣ በመሃላችሁ ሰው አትመኑ። እናንተን ለመፈተን ብሎ የሚመጣ ሰው ምንም መብት አለው? መብት መስጠት የለባችሁም። የምሬን ነው የምላችሁ እንዴ። የባሰ ነው ያሻከራቸውና፣ ብሩክን ሳምታችሁታል። ትናንት የሆነ ውሳኔ ወስኜ ነበር እያለ ብሩክ ደግሞ መታገስ ትግስተኛ ከዚህ በላይ ትግስት ሊኖር ይገባል። የምር እንደዚህማ የሆነ ክፍተት ኮሽታ ሲፈጠርማ ለመለያየት አትወስን እንዴ! ስንት መስዋትነት የከፈልክበትን ፍቅር ውጭ ድረስ ስንት ነገር አመቻችተው ሊወስዱህ እኔ ከሀይሚ ምንም ነገር አይበልጥብኝም ብለህ እየቀረህ በሶስት በአራት ቀን ያልሆነ ሰው መጥቶ በመሀልም እንዲህ አይነት ነገር አጀንዳ ይዞ ሲመጣ ነገሩን በማስተዋል ማየት ነው እንጂ መለየት የሚባለው ነገርማ እንዴት ነው? ከውስጣችሁ ፈቃችሁ ማውጣት አለባችሁ ሁለታችሁ ማለት ነው። እና ብቻ ደስ ብሎኛል። የትናንቱ የቡራ ያው ትንሽ ከፍቶታል። ከሁል ማለት ያው ጥፋተኛ ነህም እያሉ የሚሰድቡትም ስላሉ ማለት ነው። እኔ ሀይሚና ቡራን ለምን እንደምሰድቧቸው አላቅም። ስድብና ትችት እንኳ ይለያያል። ስለዚህ ከስድብ ይልቅ አስተያየት በመስጠት እናበረታታቸው። ሀይሚየም ሁለት መቶ ሺህ ትግባና ሰርፕራይስ አላት ማለት ነው። እና ወራም እንግዲህ አሪፍ እየደለት ነው። ብቻ ግን እነሱን ማለት የሚያስከፋ ነገር ባንጽፍ ደስ ይለኛል። ምንሰማ ከሆነ ማለት ነው። እና ዛሬ እንግዲህ በአዲስ ቪዲዮ ጣብቋቸው በጣም ደስ በሚል ቪዲዮ ማለት ነው። በጣም ደስ ብሎኛል። በዚህ ሁኔታ ስለመጡ ማለት ነው። እኛ የምንፈልገው ሰላማቸውን ብቻ ነው የምር። ሌላው ነገር ትርፍ ነው ከምንም በላይ ማለት ነው።